ወይኔ! ወይኔ! ወይኔ! ትሪፕ አላለቀም ጋይስ፣ ትሪፕ አላለቀም። እ ው እየቀረቡ ነው ጋይስ፣ እየቀረቡ ነው። አንድ አንበሳ ከተሰጡት ይበልጡናል ጋይስ። ትሪፕ እየቀረቡ ነው ጋይስ። ግላቦቹን ልቀቃቸው እንዳለ ቢኑ ግላቦቹ እንዳለ ልቀቅልኝ። የሚያጨፍረ የነበረው ልቀቅልኝ። በእናት ቢኑ ልቀቅልኝ። አንተ የሰማ ነው ልቀቅልኝ። ሌላውን በቃ ልቀቀው ግላፍ አንተ ስማ

የለም፣ ማን አለ አሁን? ስታስፈይ ማን ነው ማን? ብራውን ሹገር የኔ አመለ ሸጋ። አሁን አንተ ቅድም የሚያፍጨረጨረ ነው ብሮ። ይሄ ሁሉ እሳት በከታች የሚፍለቅለቀ የነበረው ላይ የምታየው የነበረው ደስታ ማለት ስለዚህ እንት ያለቀ ማንዴላ የት ነበርክ? የት ነበርክ? ኧረ የማነ ይሙት እንደው መድሃን ያለ ምስክር አልኩ አለ ጠልጥሃለው ክርስቶስን እኔ እየማልኩ እነግርሃለው። እኔ እየማልኩ እነግርሃለው። እኔ እኔ በጣም አሸንፋለሁ። ድገሙ ምን

እግዚአብሔር ካንተ ጋር ሰላም ይብዛ። ሰላም እደርልኝ። ቻው። ስማ አመንካ ጭንቅላትን አደፍተህ

ምግብ እችላል ከማን ጋር ከፈጣሪ ጋር ከድንግል ማርያም ጋር ከእናቴ ጋር እና አመሰግናችሁ ወደሏች ማርያም